የክልሉ ጠቅላይ ፍርድ ቤት ምክትል ፕሬዚደንት አቶ ጥላውን ታደመ ጠቅላይ ፍርድ ቤቱ ከተዋቀረ ወዲህ እየሰጠ ያለውን አገልግሎትና ባጋጠሙት ተግዳሮቶች ዙሪያ ሰነድ አቅርበው ውይይት ተካሂዶበታል። በውይይቱ ላይ የተሳተፉት ዳኞችም በቴክኖሎጂ አጠቃቀም፣ የዳኞች አቅም ማጎልበት፣ የዳኞች ደመወዝና ጥቅማጥቅም እንዲሁም ሌሎች በጠቅላይ ፍርድ ቤቱ በጉድለት ይታያሉ ያሏቸውን የቁሳቁስና የፋይናንሻል እጥረት ዙሪያ ጥያቄ አቅርበው የፌዴራል ጠቅላይ ፍርድ ቤቱ ፕሬዝዳንት ክቡር አቶ ቴዎድሮስ ምህረት ምላሽና ማብራሪያ ሰጥተዋል። የለውጥ ፍኖተ ካርታ ተዘጋጅቶ ክልሎች የተገበሩ መሆናቸውን ጠቁመው ይህም ያለበት ደረጃ እየተገመገመ የተሻለ አፈጻጸም እንዲመዘገብ የተሰራ እንደሚገኝም ክቡር አቶ ቴዎድሮስ ምህረት አስረድተዋል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል እየተሰጠ ያለው የዳኝነት አስተዳደር ምን እንደሚመስልም ድጋፍ ለመስጠት ወደ ክልሉ መምጣታቸውን ገልጸዋል። የለውጥ ፍኖተ ካርታ መተግበር ከተጀመረበት ጊዜ ወዲህ የሚነሳው ጥያቄ አንዱ ቴክኖሎጂ አጠቃቀም መሆኑን ፕሬዝደንቱ አቶ ቴዎድሮስ አውስተው ለዚህም የቴክኖሎጂ መተግበሪያ ግብዓት የሰው ኃይልና የህግ ማዕቀፍ እንደሚያስፈልግ አብራርተዋል። የቪዲዮ ኮንፈረንስ ማይከል አዘጋጅቶ በማገልገል ረገድ አማራ ክልል የተሻለ አፈጻጸም እንዳለው የፌዴራል ጠቅላይ ፍርድ ቤቱ ፕሬዝደንት አንስተው የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጠቅላይ ፍርድ ቤትም ፈጥኖ ወደዚህ አሰራር እንዲገባ ሲሉ አስገንዝበዋል። የደቡብ ምዕራብ የኢትዮጵያ ህዝቦች ክልል ጠቅላይ ፍርድ ቤት ፕሬዝደንት አቶ ቆጭቶ ገብረ ማርያም በበኩላቸው ጠቅላይ ፍርድ ቤቱ ቴክኖሎጂ በመጠቀም የዳኝነት አስተዳደር ስራን በተቀላጠፈ መንገድ መስራት እንዲቻል ከክልል መንግስት ጋር የተነጋገሩ መሆናቸውን አስረድተዋል።